ሰላም ጤና ይስጥልን እንደምንውላችኋል እንደምናላችሁ። ዛሬ የዘመቻ አንድነት ሀያ አንደኛ ቀን የመረጃ ውሎ የምንቀበልበት ሰዓት ላይ ደርሰናል። እንደተለመደው የአራቱም ቀጠና የፋኖ ህዝብ ግንኙነት መምሪያ ኃላፊዎች እንደዚሁም ሌሎች ልዩ ልዩ መገናኛ ብዙሀን በጋራ ተሰብስበናል። ሁላችሁም እንደምን አላችሁ በማለት ጀምራለሁኝ። እንግዲህ ሀያ አንደኛ ቀን የዘመቻ አንድነት የአውደውጊያ መረጃዎችና ሌሎች ሀገራዊ ሁኔታዎች ላይ የፋኖ ህዝብ ግንኙነት መምሪያ ሀላፊዎች መረጃዎችን ሊያጋሩን እዚህ አብረውን ያሉት የአማራ ፋኖ በጎጃም የአማራ ፋኖ በወሎ የአማራ ፋኖ አንድነት በጎንደር እንደዚሁም የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ሀላፊዎች ሁላችሁም እንኳን እንደናመጣችሁ ማለት ወዳለሁ እንግዲህ በቅድሚያ እስኪ ሀያ አንደኛ ቀኑን ያዘው የዘመቻ አንድነት የውሎ መረጃ ዛሬ ምን ይመስላል በተለያየ ጊዜ ያለፉትን ሀያ ቀናት በጣም በርካታ ገድሎችን በርካታ ሁኔታዎችን ስንከታተል ነበር የነበር ነው ሀያ አንደኛው ቀን ምን ይመስላል? እስኪ ይህንን በቀዳሚነት ከአማራ ፋኖ በወሎ ጀምራለሁ። ህዝብ ግንኙነት መምሪያ ሀላፊው ፋኖ አበበ ፈንታ አብሮናለ። አቤ እንደምን ውላሃል? እስኪ ሀያ አንደኛ ቀን ዘመቻ መምሪያ በእናንተ ቀጠና ምን እንደሚመስል ንገረል አመሰግናለሁ አንሙት እንግዲህ የአማራ ፋኖዎች አራቱም አደረጃጀቶች ማለት ነው ዘመቻ አንድነትን ካወጅን ዛሬ ሀያ አንደኛ ቀናችንን ይዘናል በሀያ አንደኛ ቀናችንም የአማራ ፋኖ በወሎ ቤተ አማራ ጠንካራ ተጋድሎውን እያስቀጠለ ያለበት ሁኔታ ነው ያለው። በዚህም በተጠናከረው ተጋድሎ የአማራ ፋኖ በወሎ ቤተ አማራ ከአምስቱ ኮሮች ሁለቱ ኮሮች ላይ ሶስቱ ኮሮች ላይ ተጋድሎዎች የነበሩበት ሂደት አለ። እንግዲህ ተጠናክሮ በቀጠለው በዚሁ ምዕራብ ወሎ ወደ አንድ ኮር እንደመጡ ይታወቃል። ንጉስ ሚካኤል ኮር ተብለዋል። በዚህ በንጉስ ሚካኤል ኮር አህዳቸውን ለጊዜው መጥቀስ አስፈላጊ ሆኖ ያልተገኘ ሰባት ጀግኖች ብቻ አንድ ከተማ ላይ በመግባት ያገዛዙ ካድሬዎች ሰብሰብ ብለው የሚገኙበት አካባቢ በመሄድ በጣም በርካታ ጊዜ ሲመክሩ ሲዘግሯቸው የኖሩ ግን በጣም ያስቸገሩ መካነ ሰላም ወረዳ ነው። እንግዲህ በወረና ወረዳ ገጠሩ ማለት ነው ሙደለላ ወይም ዜሮ ሰላሳ ሁለት ቀበሌ ላይ በመግባት በርካታ ካድሬዎች ተሰባስበው ባሉበት አራቱን በመግደል ስምንት በማቁሰል ከአራቱ ሶስቱን በእርሳስ ነው፣ በጥይት ነው፣ አንዱን ደግሞ በጎራዴ ነው። ያው እንግዲህ ቦረና፣ እኛም በጸረ ወያኔ ትግሉ በነበርንበት ጊዜ በርካታ የመሳሪያ አይነቶች ያሉ የታጠቀ ኃይል የታጠቀ ማህበረሰብ ነው። እንግዲህ አዛውንት ሳይቀር በተለይ ጎራዴ ደግሞ በጣም የሚያማምር ጎራዴ የቀደምት አባቶቻችንን የሚያስታውስ የሚገኝበት አካባቢ ነው። እነዛም ጎራዴዎች ፋኖቹ ይጠቀሙባቸዋል ና አንድ ባንዳ በዛ ጎራዴ የሸኙበት ሁኔታ አለ። ስምንት አቁስለው ወደ ሆስፒታል የሸኙበት ና እነዚህ ሰባት ፋኖዎች በጣም አስደናቂ የሚባል ጀብዱ የፈጸሙበት ሁኔታ አለ። አሁንም ተጋድሎቹ በዚሁ በንጉስ ሚካኤል ኮር ተጠናክረው ቀጥለዋል። ሌላኛው ምስራቅ አማራ ፋኖ በዚሁ በምስራቅ አማራ ኮራንድ ማለት ነው። አሳምነው ክፍለ ጦር ላይ ሶስተኛ ሻለቃ በአምሳ አለቃ ማሞ ቢወጣ የምትመራው ሶስተኛ ሻለቃ ወልዲያ ከተማ በመግባት በትላንትናው ምሽት በፓትሮል ይንቀሳቀሱ የነበሩ ከፍተኛ የብልጽግና አመራሮች ላይ ሙሉ ከተማው ላይ በመግባት አሬሮ የሚባሉ ሰፈር ማለት ነው፣ ወልዲያ ከሆስፒታል ጀርባ የቦምብ ጥቃት በመፈጸም በሁለት ቦምብ ሙሉ ለሙሉ ሙትና ቁስለኛ በማድረግ ከፍተኛ አመራር ማንነቱን ማወቅ ያልቻል ነው ያሰናበቱበት ሌሎችንም ደግሞ ቁስለኛ አድርገው እንዲሁ የተሳካ የሚባል ጀብድ ፈጽመው የወጡበት ሁኔታ አለ። ሌላኛው ግዙፉ ለአስተ ያሳምነው ኮር በአርበኛ ኮማንዶ ዘላለም ሲሳይ የምትመራ ማለት ነው በአረበኛ ኮማንዶ አንዱ ብርሃን አሰፋ ነው። ይቅርታ ወይም ዘንዶ የምትመራው ጥራሪ ክፍለ ጦር በቅሎ ማነቂያን ተቆጣጥረው ይገኛል። በቅሎ ማነቂያ ማለት ከድልብ በቅርብ ርቀት የሚገኝ በጣም ወሳኝ ወታደራዊ የሆነች ቦታ ነች። እሷ ላይ በመሆን እስከ ድልብ ድረስ ያጠቃሉ። ከድልብና ከአካባቢው ሶስት ሻለቃ ማጥቃት የመጣን የጠላት ኃይል በአንድ ሻለቃ በመመከት ቦታቸውና ና ይዞታቸውን አስጠብቀው እየተገኙበትና ና አሁንም ተጋሎት ተጠናክሮ የቀጠለበት ሁኔታ አለ። ቁልፍ ቦታ ስለሆነች ያችን ቦታ ያዘ ማለት ጥራት ቃሊምንና የተለያዩ አካባቢዎችን ድልብንም ደግሞ ነፃ ቀጠና አድርጎ አመራርም ሎጂስቲክም ሌሎች ሁኔታዎችንም መቆጣጠር የሚችልበት ቁልፍ ቦታ ነው። ይህንን ቁልፍ ቦታ ማስለቀቅ ያልቻለበት ሁኔታ አለ። በሞርተርም በመድፍም ጭምር በተለይ በሞርተር ከድል በመሆን ውድ በቆሎ ማነቂያ ሙሉ ከተማው ላይ በመምታት አንድ ወጣትና አንድ አዛውንት በዛሬ ዕለት በሞርተር የገደሉበት ሁኔታ አለ። ፋኖውን ማሸነፍ ሲያቅታቸው ህዝቡን ጭፍጨፋ በመፈጸም ህዝቡ ደግሞ በአካባቢ ልቀቁል ለእኛ ስትሉ የሚል አይነት ስሜት እንዲፈጠር እንጂ ሶስት ሰው በአንድ ሻለቃ ላስታ አሳምነው ቆር ጥራሪ ክፍለ ጦር ማለት ነው። መክተው የመለሱበት አሁንም ይዞታቸው ተጠናክረው የቀጠሉበት ሁኔታ አለ። እንደነገርኳቸው ቦታው በጣም ቁልፍ ቦታ ስለሆነ ነው እንግዲህ ተጋድሎ እያደረጉ ያሉበት። አጠቃላይ በአማራ ፋኖ ነው። በወሎ ቤት አማራ በሶስት ኮሮች፣ ከአምስቱ በሶስት ኮሮች ተጠናክሮ የቀጠለው ተጋድሎ አሁንም ያው ወደ ውጊያ መረጃው ይህንን ይመስላል። አጠቃላይ ግን በተለይ ህዝቡን የንግድ ማህበረሰቡን አስገድዶ እንግዲህ ከክላሽ ጀምሮ እስከ ድሮን ድረስ እየዘንበበት ያለውን በአብይ አህመድ የብልጽግና አንድ ቡድን አገዛዝ ምንም አይነት የድግድ እንቅስቃሴ በሌለበት በሰላም ወጡ በሰላም መግባት በማይችልበት ሁኔታ ከህዝቡ ግብር ሰበስባለሁ በሚል እያስገደደ እያስከፈለ ያለበት ሁኔታ አለ። ይህንንም ደግሞ እንደ ፋኖ ሰርጎ በመግባት ሌሊቱም የኛ ነው፣ ቀኑም የኛ ነው ይታወቃል። ከተሞችን በፈለግነው ሰዓት መግባት መውጣት እንችላለን። ያ ላይ የተጀመረው ማጥቃት አሁንም በሌሎች የቤት አማራ ከተሞች የወረዳና የዞን ከተሞች ተጠናክሮ ይቀጥላል። አገዛዙ ከህዝባችን አስገድዶ ምንም አይነት ግብር ማስገበር የማይችልበትን ሁኔታ ከአሁን በፊት አሳይተንን አሁንም ይህንን አጠናክረን እንቀጥላለን። መውሰድ ያለብንን እርምጃ ከባለሙያዎችም ጭምር እርምጃ እንወስዳለን። ከገቢዎች አገልግሎት እንዲሁም ከንግድ ባለሙያዎችና አመራሮችም ጭምር የሚመለከታቸው አመራሮች ጭምር እርምጃ በመውሰድ ድርጊቱ እናስቆማለን። እነዚህ አመራሮችና ባለሙያዎች ላይ እርምጃ የምንወስደው መራ ህዝብ ላይ ሁለንተናዊ ዘር ማጥፋት እየፈጸመ መላለ የማድረግ የጀርባ አጥንት ሆነው ዘር ማጥፋቱን ተቀላቅለው ያሉ መሆናቸውን በማሰብ እና በመገንዘብ ሰቦቻቸውም ለህዝባችንም ከአሁን በፊት ያሳወቅንበት ሁኔታ አለ። ይህንን አሁንም አጠናክረን እንቀጥላለን። የአውደውጊያ መረጃዎቻችን ይህንን ይመስላል ይመስላሉ። አመሰግናለሁ። እናመሰግናለን ፋኖ አበበ ፈንታው በወሎ ቀጠና የዋለውን የአውደውጊያ ተመለከተ መረጃ ስላደረስከን። እስኪ በመቀጠል የአማራ ፋኖ በጎጃም ህዝብ ግንኙነት መመሪያ ኃላፊ ፋኖ ማርሸት በተለይ በእናንተ ቀጠና ባህር ዳር ላይም በርካታ ጉዳዮች እንደተከሰቱ መረጃዎች እናገኘዋል ነው እና ሀያ አንደኛ ቀን የዘመቻ አንድነት ውሎ በጎጃም ቀጠና ምን ይመስላል? አመሰግናለሁ። አንሙት እንግዲህ ዘመቻ አንድነት ከተጀመረ ሀያ አንደኛ ቀኑ ነው። ሀያ አንድ ቀን ሙሉ በድል የገሰገሰ ነው። በአራቱም ክፍለ ሀገራት ፋኖ በከፍተኛ መነቃቃት በከፍተኛ ወኔ፣ በጠራት ላይ መብረቃዊ ጥቃት በመፈጸም የሀይልና የሞራል የበላይነት እንደወሰደ ነው። በጎጃም ግንባር ያለውን የዛሬውን ሀያ አንደኛ ቀን ውሎ ስንመለከት በዛሬው ሁለት ዘራፊውና አሸባሪው ሀይል ከሰከላ ወደ አበስከንና ከአዴት ብራዳማ አበስከን በሁለት አቅጣጫ የአባ ግስ ሻለቃን ለማፈን ተንቀሳቅሶ ነበረ። ነገር ግን አንበሶቹ የአማራ ፋኖ ጎጃም የሶስተኛ ጎጃም አገኑር ክፍለ ጦር፣ የጊዮን ብርጌድ፣ የአባ ግስ ሻለቃ አባላት ቀድመው ደፈጣ በመያዝ የአካባቢውን ታጣቂ ጭምር በቆረጣ በማስገባት ከአዴት ዙ ሀያ ሶስት ይዞ የመጣውን ጠላት ላይ መብረቃ ጥቃት በመሰንዘር ዘራፊው ኃይል እግሬ አውጪኝ ብሎ ወደ መጣበት ብራዳ ማተላላ እንዲፈረጥጥ አድርገውታል። ከሰከላ ወደ አብስክን የተንቀሳቀሰው ዘራፊ ኃይል መንገድ ላይ ሲደርስ የአናብስቶቹን ምት መቋቋም እንደማይችል ሲያውቅ አጃሊ ከተባለ ቦታ ላይ የአርሶ አደር በግ ሲሰበስብ ከዋለ በኋላ እንደዚሁ አንድ በግ አርዶ ከአካባቢው ስነ ምግባር ውጪ፣ በዚህ ጾም ማለት ነው አርዶ የአካባቢው ማህበረሰብ አስቆጥቷል። ከዚያ በኋላም በዚህ ጉዳይ እየተቆጣው የአካባቢው ማህበረሰብ እርስ በርስ ጥሩን በመንፋት እና በመጠራራት የድረሱልኝ እና አብረን እንዋጋው ጥሪ በማቅረቡ በአካባቢው የሚገኙ ሻለቃ እንደዚሁ ከህዝቡ ጋር በጋራ በመሆን በከበባ ከፍተኛ ማጥቃት ተደርጓል። አባግስ ሻለቃም እንደዚሁ ከሌሎች የሻለቆችና ከህዝቡ ጋር ባደረገችው ውጊያ ከፍተኛ ድል ተቀዳጅታለች። ከአዴት የመጣው ወራሪ ሀይልም የአበስከን ከተማ አንድ ትራንስፈርመር በዙ ሀያ ሶስት ታቃጥሏል። የአንድ አርሶ አደር ቤትም እንደዚሁ በዙ ሀያ ሶስት ታቃጥሏል ማለት ነው። በአጠቃላይ በዛሬ ሁለት ከሁለት አቅጣጫ አንድን ሻለቃ ጦር ለማፈን ሄደው ከፍተኛ ቁጥር ያለው ጥምር የወራሪው ሀይል ተቀጥቅጦ ማስክሪውና ቁስለኛውን ተሸክሞ ህዷል ማለት ነው። ሁለተኛው በአማራ ፋኖ በጎጃም አምስተኛ ክፍለ ጦር አረን ዘውዲ አሞት ብርጌድ የሆነችው ፍኖተ ሰላም አንደኛ ሻለቃ ፍኖተ ሰላም ሸምበቁማ በተባለ ልዩ ቦታ ላይ ሰፍሮ የነበረው ጠላት ላይ መብረቃዊ ጥቃት በመፈጸም ሶስት ሙትና አምስት ቁስለኛ የተረጋገጠ እዚያው ላይ ጥለውትደው የተገኘ ሲሆን ሌላም በርካታ ሰብአዊና ቁሳዊ ኪሳራ ማድረስ መቻሩን አረጋግጠናል። ይህም ጠንካራ ውጊያ ነበረ። በዛሬው ዕለት ሶስተኛውና ትኩረት ሳቢ ጉዳይ በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን በሚል ከቀናት በፊት የተጀመረውና ውጤት እያመጣ ያለው ኦፕሬሽን ባህር ዳር ከተማ ላይ በአማራ ፋኖ በጎጃም አንደኛ ክፍለ ጦር ልዩ ኦፕሬሽን መምሪያ በተዘጋጀው እቅድ መሰረት ልዩ ልዩ የፋኖ ጠበብት ኢንጂነሮች ባዘጋጇቸው የቦምብና ተከታታይ ፈንጂዎች በተጠኑና በተመረጡ ቦታዎች ላይ በዛሬው ዕለት ጥቃት መፈጸም ችለናል። ከነዚህም መካከል የክልሉ ጠቅላይ ፍርድ ቤት ቢሮ እና የክልል ገቢዎች ቢሮ ላይ ጥቃት መፈጸም የተቻለ ሲሆን አንድ የፖሊስ ኮሚሽን ተሽከርካሪ ፓትሮል ላይ ቁሳዊ ኪሳራ ደርሷል ወይም ተቃጥሏል። ሁሌም ህዝብን የማወናበር ተግባሩን የቀጠለው አብይ አህመድ በዙሪያው ያሉ ተላላኪ አጎንባሽ፣ ወጪ ሰባ የሆኑ አማራዎችን በመጠቀም የምክክር መድረክ በማለት ህዝባችንን ለማጭበርበር በተለያዩ ወረዳዎች የመንግስት ሰራተኞችንና የስርአቱ አሽከር የሆኑትን በጥቅም ለአበል በመደለል ህዝባችን ለማደናገር እየሰሩ እንደሆነ ደርሰንበታል። ይህን ምክንያት በማድረግ ነው ኦፕሬሽን የጀመርነው ማለት ነው። በዚህ ምክንያት እንግዲህ ዛሬ ሶስት ቦታ ላይ በተደረገ የተጠና ኦፕሬሽን አንደኛው እንግዲህ በልዩ ኦፕሬሽን ጠቅላይ ፍርድ ቤት አካባቢ በቪዬይት ሲንቀሳቀስ የነበረ እስካሁን ማንነቱን ያላወቅነው ባለስልጣን ተደምስሷል። ሁለተኛው እንደዚሁ በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን አራት ተከታታይ ፈንጂዎች ጥቅም ላይ በመዋል ባለታሪኮቹ የባህር ዳር ወጣቶች ጭምር የተሳተፉበት ኦፕሬሽን ማድረግ እንደዚሁ የስርዓቱ አንድ ተሽከርካሪ ወድሟል። ሌላው ሶስተኛው ቦታ ባህር ዳር ከተማ ውስጥ እንደዚሁ አንደኛ ገጠር መንገድ መሄጃ አልካን አካባቢ የአገዛዙ ሰራዊት ማመላለሻ የነበረ እና የማረሚያ ቤት ማመላለሻ የነበረ አንድ ሰርቪስ የነበረ ተሽከርካሪ በፈንጂ ሙሉ በሙሉ ወድሟል። ሁለተኛ ቀበሌ አስራ ስድስት ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ በመፈጸም እንደዚሁ ቢሮውም ውስጡ ጋይቷል፣ ተሽከርካሪም እንደዚሁ ነዷል። በአጠቃላይ በአማራ ፋኖ በጎጃም የልዩ ኦፕሬሽን ባህርዳር ከተማ ውስጥ ያለው ኦፕሬሽን ሰብአዊም ቁሳይም ስነ ልቦናዊም ፖለቲካዊም ኪሳራ በማድረስ የአብይ አህመድን የምክክር ኮሚሽን የሚል ማላገጫ በህዝባችን ደም የፖለቲካ ስልጣን ለማስጠበቅ የሚደረግን የሴራ ስብሰባ መበተን ችለናል። አኮላሽተነዋል። ወደፊትም ታርጌት የተደረጉ ቦታዎች በሞርተር በዘሪውን ያ ሶስት በቦምብ በፈንጅና በተለያዩ ለጊዜው ስማቸውን በማልጠቅሳቸውና እና አብይ አህመድን ተመራምረው ባልደረሱባቸው የአማራ ፋኖ በጎጃም በሚያመርታቸው በስርአቱ አስቀጣይ ኃይሎች ላይና በሚገለበልጓቸው ተቋማትና ተሽከርካሪዎች ላይ የተጠናና ታርጌት እንዲሁም ውጤታማ የሚሆን ስራ እንሰራለን። ጥቃት እንፈጽማለን። በዚህ አጋጣሚ ባህር ዳር ከተማ ያላችሁ የባህር ዳር ከተማ ነዋሪዎችና ወጣቶች በሙሉ ትናንት አብዮቱን መሀል ከተማ ላይ ስናፈነዳ በባዶ እጃችሁ እንደ ባብ በደረታችሁ እየተሳባችሁ ወራሪው ኃይል ወደ አካባቢያችሁ ወደ ባህር ዳር ከተማ ይዞት የመጣውን ብሬንና፣ ስናይፐር ክላሽ እንደማረካችሁት ሁሉ ዛሬን ፍንዳታና እንደዚሁ ተኩሱ በሚከፈትበት አካባቢ መንገድ በመዝጋትና ከፋኖ ጎን እንደዚሁም ከልዩ ኦፕሬሽኑ አካል ጎን በመሰለፍ ድጋፋችሁ እንድታሳዩ ጥቆማ በመስጠት በውስጥ በተለያዩ ኢንቦክስ ማድረጊያ ዘዴዎች ለእኛ ጥቆማ በመስጠት የወራሪው አጋሰስ ኃይሎችና እንደዚሁም የብልጽግና ፈረሶች ላይ ጥቆማ በመስጠት ጭምር እየተባበራችሁ የማያዳግም እርምጃ እንድንወስድ ስንል እናሳስባለን። በአጠቃላይ ሕዝባችን የብልጽግና ስርዓት ከሚጠቀምባቸው መስሪያ ቤቶችና አካባቢዎች እንደዚሁም ከወራሪው ኃይል አባላትና አመራር ጋራ ባለመንቀሳቀስ እና ራሳችሁን በመነጠል የዚህ ጅምላ ጭራሽ ጥቃት ሰለባ እንዳትሆኑ ስንል ለህዝባችን እና ለወጣቱ ማሳሰብ ፈልጋለሁ። በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት ሀያ አንደኛ ቀን ላይ እጅግ ወርቃማና ደማቅ ታሪክ ሰርቷል። ዘመቻ አንድነት ይቀጥላል። አመሰግናለሁ። እናመሰግናለን ፋኖ ማርሸት ፀሐዩ። እስኪ በቀጣይ እንግዲህ ዘመቻ አንድነት በአራቱም አቅጣጫ በከፍተኛ ግለት እየተካሄደ ነው የሚገኘው በተመሳሳይ በጎንደር ቀጠና ያለውን የሀያ አንደኛ ቀን የዘመቻ አንድነት በተመለከተ ደግሞ የአማራ ፋኖ አንድነት በጎንደር ሕዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አብሮን ስላለ፣ ፋኖ ዮሐንስ እስኪ የቀጠናችሁን ውሎ ንገረን በዛሬው ዕለት። አመሰግናለሁ። አለሞ ዘመቻ አንድነት የዛሬ ውሎ ሀያ አንደኛ ቀን ዘመቻ ውሎ በጎንደር ግንባር በተለይም ተፈራ የተደረገ ያለው ጠላት ጎጃም ታዊ ያቀፋ በቀስታ ወደ ቋራ ቀጠና በተግደት አባይ ዳር በተባለችን ከተማና አካባቢውን ለመቆጣጠር ሰፊ እንቅስቃሴ አድርጓል።

የቀረውን አብዛኛውን ዘርፏል። ንብረት ዘርፏል። መጠጥ ተሽከርካሪዎችን ዘርፏል። ክላክተሮችን ዘርፏል። ንብረቶች፣ ሌሎች የሚንቀሳቀሱ ንብረቶች በሙሉ ዘርፏል። የቀረውን ደግሞ አቃዷል እና ይህ በጣም ዝግጅትሽታዊ የሆነ ድርጊት እና ተግባር በሰላም አርጂ ቀጠና ተፈጥሟል ማለት ነው። ሁለተኛ ግንባር አዲስ አለም በተመሳሳይ ነብሮ ድርጅት

አጵያው አሁንም አባይዳር እና አካባቢው ላይ ባሉ ቀጠናዎች ላይ አውዶ ውጊያው ተጠናክሮ ቀጥሏል። ትንሽ ቦታዎች ያሉት አውዶ ውጊያዎች ናቸው። በጎንደር ግንባር ዘመቻ አንድነት ቀጥሏል። አንድነት አይድ ነው። ዮሀንስ ንጉሱ አመሰግናለን። እጅግ በጣም እናመሰግናለን። ፋን ዮሀንስ ንጉሱ እንግዲህ በአራተኛው የሸዋ ቀጠና ላይ ያለውን መረጃ ላይ አደርሰን። ፋኖ አብደላ አብሮን ነበረ፣ ነገር ግን በኢንተርኔት መቋረጥ ወጥቶብናል። ነገር ግን የሦስቱ ቀጠና የፋኖ ህዝብ ግንኙነት መምሪያ ኃላፊዎች ስለሰጣችሁን የዘመቻ አንድነት ሀያ አንደኛ ቀን የውሎ መረጃ እጅግ በጣም እናመሰግናለን። አብረናችሁ የነበረን መገናኛ ብዙሃንም ሁላችሁንም አመሰግናለሁ። በእኛ በኩል ያሉን ጥያቄዎች እነዚህ ናቸው። መልካም ጊዜ እመኛለሁ።